የጥርን በባህር ዳር ድምቀት የሆነው የታንኳ ቀዘፋና የጀልባ ትርኢት ተካሄደም። ትርኢቱ ከተማውን ለመጎብኘት የሚመጡ ጎብኚዎችን አይረሴ ትዝታ እንዲኖራቸው ለማድረግ የሚያግዝ መሆኑን የባህር ዳር ከተማ አስተዳደር ወጣትና ስፖርት መምሪያ አስታውቋል። ብርቱካን ታየ ጥርን በባህር ዳር በባህር ዳር በተለያዩ ክዋኔዎች እየተከበረ ይገኛል። ከእነዚህ ክዋኔዎች መካከል የታንኳ ቀዘፋና የጀልባ ትርኢት አንዱ ነው። ተሳታፊዎቹ ታንኳ ቀዘፋን የዕለት ተዕለት ተግባራቸውና ማህበራዊ እንቅስቃሴያቸውን የሚከውኑበት በመሆኑ ትርኢቱን ለማሳየት መሳተፋቸው እንዳስደስታቸው ይናገራሉ። በባህር ዳር ከተማ ጭስ አልባ ከሆኑ ትራንስፖርት ላይ ትኩረት ለማድረግ በሚሰራውም የበኩላቸውን ድርሻ እንደሚወጡ በመግለጽ ጥምቀት፣ ደብረ ማርያም ደሴትን አሳይተናል። አሁን ደግሞ ጥር በተመለከተ ጥር 16 በሚለው ይው አሁን እያሳየን ነው። ለህዝቡም ሆነ ኢትዮጵያ የራስ ስፖርት ነው የሚለየው ያለ እንደገና ደግሞ ወጣቱና ሽማግሌ እኩል ላይ ነው። ቢያንስ የ60 ዓመት ሽማግሌ ተወዳደራል፣ የ28 ዓመት ወጣት አለ። ይሄ መለየት አለበት። ሴቶችን አሁን ዛሬ ተና ደስ የሚል ነው። አራት ሴቶች ቢሆኑ በየክልሉ ሳምንት፣ ወር አለ ተብሎ ተነቃንቆ ቢጀመር መልካም ነገር ያሉ ብዬ አስባለሁ። ከዚህ ተሻለ ሁሌም ትሬኒንግ ስለማድረግ መሸጠባም ስሬ ስለሆነ እኔ በዚያ መቼም አልተዘጋጀሁበትም አለሁበት ብዬ ስላሳውት እና ሌሎችን ግን አዎ፣ ታንኳዎች አካፋ እንዳይሰበር በማድረግ አዲሱ እንዲሆን ራስን እንዲያወጣ እንዲህ በማድረግ እንደገና ኑ ይህን አድርጉ በተባልነ ሰዓት እሺ ብለን ይህ በመገኘት እኔ ራሴን አዘጋጅቼ ነው ቅድሜ የመጣሁት። ባሕር ዳር ከተማ ትልቁ ሀይቅ ጣናን ይዛለች። የጣና ሀይቅ በቱሪዝም ሀብት መጠቀም መቻሉ ቱሪዝሙ ካለበት ማነቆ ለመላቀቅና ጣናን ለመጠቀም የሚያስችልም ነው ይላሉ ተጓዥ ጋዜጠኛ ሄኖክ ስዩም። ቱሪዝም የሚባለው ፍልስፍና ዋና ጉዳይ ነው የሚባሉት ጸጋና የሰው ባህል ናቸው እና ሁለቱም አላት። እንደምታውቂው ጎጃም በጣም እንግዳ ተቀባይ ነው። አካባቢው በጣም ሰው ጥሩ ነው። ሁለተኛው ነገር እንግዲህ ተፈጥሯዊ ጸጋዋን እንደምታየው ነው። ባሕር ዳር በኢትዮጵያ ትልቁን ሀይቅ ይዛለች። ይህ ሀይቅ ደግሞ እንደው የቆዳ ስፋቱና የውሃው መጠን ብቻ አይደለም ትልቅ የሚያስብለው ረዥም ዘመን ያስቆጠሩ ታሪካዊና ጥንታዊ እሴቶችን የያዘ ነው። ከዛ ባሻገር ደግሞ በዓለም ታሪክ ረዥሙና ትልቅ ትርጉም ያለው ወንዝ እንደ ማህፀን የሚታይ ሀይቅ ነው እና እነዚህን ደራርበች ስታይ ከተማዋ አሁን እያስፋፋቸው ከመጣቸው የቱሪስት አገልግሎት ሰጪ ተቋማት ጋር ለቱሪዝም ተመራጭ መዳረሻ እየሆነች መምጣቷን ማየት ይቻላል። የቱሪዝሙን መነቃቃትና ባህር ዳር ከተማ ተፈጥሮ ያደለቻትን ሀብት በመጠቀም የቱሪስቶችን የቆይታ ጊዜ የሚይዝ እንዲሆን እየተሰራ ነው ይላሉ የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ ጋሻው እንዳለው። በከተማ አስተዳደራችን የውሃ ሀብትን በአግባቡ ሊጠቅም በሚችል አግባብ ህዝቡ ባህል እንዲያደርገው የመቀስቀስ የማንቃት ስራ ነው እየሰራን ያለን። በድምር ውጤት ደግሞ በከተማ አስተዳደሩ በአጠቃላይ ኒን ሊመለከት የሚመጣ ህዝብ ቱሪስት በሙሉ በከተማችን የራሱ የሆነ የኢኮኖሚ መነቃቃት እንዲፈጥር የቱሪዝም ሀብት ለማድረግ አልመን እየሰራን ያለበት ሁኔታ ነው ያለው፣ የባሕር ዳር ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አብርሃም አሰፋ፣ የታንኳ ቀዘፋና የጀልባ ትርኢቱን ለማካሄድ የሚገጥሙን የገንዘብ እጥረት ለመቅረፍና ና ትርኢቱ አገር አቀፍ ይዘት እንዲኖረው እየሰራ ነው ይላሉ። ጥር ወር ወደ ባሕር ዳር የሚመጡ እንግዶች አይረሴ ትዝታዎችን ይዘው ይመለሱ ዘንድም ትኩረት እንደሚያሻው በመጠቆም የሚጠበቀው አንደኛ ለፕሮግራሞች እውቅና መስጠት፣ እውቅና ስትሰጭ ትሳተፍ ያለሽ ከመሳተፍ አልፈሽ ግዴታ መወጣት ማለት ከፍተኛ የገንዘብ ችግር አለብን። ለምሳሌ እኛ ስፖንሰሮችን እየፈለን ግለሰቦችን እየጠየቅን ነው። የጀልባ የነዳጅ ጥያቄዎች አሉ። ገና ግንዛቤው ዝቅተኛ ስለሆነ እንዲሁ ፈተናዎች አሉ። ከዚህ አኳያ ሁሉም ማህበረሰብ ባለቤት ሆኖ ማገዝ ያለበትን ሁሉም ወጭ አለበትና እሱን ታሳቢ አድርጎ ስራ ቢሰራ። በተረፈ ከውጭም ከሀገር ውስጥ የሚመጣ ቱሪስት የባህር ዳር ቆይታው የማይዘነጋ እንዲሆን የሚጠበቅበትን መወጣት አለበት።